ት ፎን የኔ ጋርድ፣ የኔ መከታ፣ የኔ ጠበቃ አንተ በመኖርህ የኔ ጠንበለል አንተ በመኖርህ ከጠለፋ ዳን ልጠለፍ ነበር በሎሚ እና እኔ ደግሞ አረሳም የወጋ ቢረሳ ኧረ እኔ ማረሳ አይኑ ደሞ ጋሊ ዛሬ ብቻ፣ ግን እዚህ ቤት ላይ በጣም ብዙ አላችሁ። የእኛ ቤተሰቦች ናችሁ ሆናችሁ ሰብስክራይብ ያላረጋችሁ ቴማ ኦልሞስት 20 ሺህ ምናምን ያለው በዚህ ቪዲዮ ከ10ሺ በላይ ይጠብቃሉ። 40ሺ፣ 50ሺ ማርያምን ይገባዋል። እንዳልኳችሁ ነው። በጣም ብዙ ሰው አሳድጋችሁ አይተናልና እኛም ብላችሁ ሁሌ ስትመጡ አሳፍራችሁና አጣቁን ዛሬ እንደማታሳፍሩ ተስፋ አደርጋለሁኝና አሳዩን፣ በሰብስክራይብ አግዙ። አው አው ዛሬ መጣንበትን ተሳስተን እናቀጠለው። እናንተ ደግሞ ጨጓራው ላይ በምን በሰብስክራይብ ወሃስስ ያረጋችሁ ራስ አርጉለት። እኛ ልናቃጥለው ነው የመጣነው፣ ለሰላም አይደለም የመጣነው።

በጣም አመሰግናችኋለሁ አስተያየት የምትሰጡኝ የምትሰሙኝ የምታዳምጡኝ ሰዎች ሁሉ እግዚአብሔር ይባርካችሁ በጣም አመሰግናለሁ አበረታቱኝ እንግዲህ ወደፊት አላቅም የተለያዩ ነገሮችን እንሰራለሁኝ ለማንኛውም ዛሬ ደስ በሚል ሁኔታ አስደንግጠውታል ጓደኛቸውን ያው ጓደኞቻቸውን ያበረታታሉ ሐይሚና ብሩክ በጣም ደስ ይላል ያው በየጊዜ ሲኖራቸው አንዳንዴ ጊዜያቸውን ለጓደኞቻቸው ነው የሚሰጡት። ሁለቱም በተለያየ አቅጣጫ አንድ ላይ ደግሞ ሆነው ፕራንክም እያደረጉ እያስደነገጡም ጓደኞቻቸውን ያበረታሉ። እንደውም እነሱ ናቸው የጀመሩት ይህን ነገር ማለት ይችላሉ። በጓደኞቻቸው ፊት እንዲ አዲስ ደግሞ ዩቱብ በሚከፍቱ ሰዎች ፊት ቤት እየሄዱ ቤት ማለቴ ነው እየሄዱ ብዙዎቹን ያበረታታሉ። ብዙዎቹ እንዲታዩ ያደርጋሉ። አሁን እነሱ ያላቸውን ሰብስክራይብ የእነሱን ፋሚሊ ጓደኛችንም ማበረታቱልን ጓደኛችንም ሰብስክራይብ አድርጉልን ይላሉ። እኔም በእነሱ ስም እንደውም አድርገዋለሁኝ። እንደውም ከእነሱ እያዩ እነ ሀሰንም ሌሎቹም ሰዎችን ማበረታታት እየለመዱ ነው። ብዙ ነገር ሰዎችን እያስተማሩ ነው። የእኛ ንቆች በጣም ደስ ይላል። አስደንግጠውታል። ያው ትንሽ ደንግጧል። እንዴት እንዳልነቃባቸው አላቅም፣ ግን በመጨረሻ ላይ እህቴ ታላቅ ትልቅ ነች፣ ለአንተም አትሆንም ብሏል። ያው ለኔ ምንድን ያለችው እንግዲህ አይሚ፣ እሱን ለእህቴ ድረዋለሁ አንቺ ደግሞ ከኔ ጋር ትወኛልሽ ብሎ ነው ያለኝ አሉ። ብዙም ሰዓት ሊቆዩበት አልቻሉም፣ ምክንያቱም ልጁ የእውነት ነው የመሰለው፣ ግን ተጨንቋል እኮ ራይም፣ ያላገኘሁሽም ቤት ሰዓት ነው ደግሞ እኔና አንቺ ያወራነው እባክሽ ተይ እያላት ነው ያው ትንሽ አስጨነቁት። እንግዲህ ለሱ ብለው ነው የእሱን ያው ቻይና ለማሳደግ ነው ያው ሀይሚ ቢላትም እንግዲህ እምቢ አሻፈረ የምትል ልጅ ነች እንጂ ከብሩክ ውጪ ወዴትም የማትሄድ ሴት አይደለችም። ያው ይህንን ለማስተማር የተጠቀሙበት የልጁን ቻይናል ማለት ለማሳደግ የተጠቀሙበት ነገር ነው። ስለመጡ ስላየናቸው ደስ ብሎናል። ደስ በሚል ሁኔታ ነው የመጡት። የወንድማቸውን ቻይናል ለማሳደግ ነው የመጡት። ዛሬ ደግሞ ጨዋታ አላቸው። ለጨዋታቸው ደግሞ መዘገጃጀት አለባቸው። ጥሩ ነው። ከስራቸው ጎን ለጎን ይሄ ለሰው ለጓደኞቻቸው የሚያደርጉት እርዳታ እኔ ብቻ ልደግ ማለት ነው። በአሁኑ ጊዜ ሰው ራሱን ካሳደገ ራሱን የሆነ ነገር ካደረገ የራሱን ነገር ይዞ ወደፊት ነው አደል የሚገሰግሰው። እኔ ብዙ ጊዜ አያቸዋለሁ። ለራሳቸው መስራት ያለባቸውን ቀን በጓደኞቻቸው ቤት እየተገኙ ያበረታታሉ። ቪዲዮራቸውን ሰዎች እንዲመለከቱላቸው፣ ሰብስክራይብ እንዲያደርጋቸው ብዙ ጊዜ የተለያየ ነገር ይሰራሉ እና ይህ ደስ የሚል ጸጋ ነው። በእውነት እግዚአብሔር የሚወደው ይህንን ነው። ለእኔ ብቻ አይሁን የሚል ነገር ነው በውስጣቸው ያለው ተከራከሩ ብዙ ደግሞ ጨዋታቸው ደስ ይላል። እንደ አይገርምሽም ምናምን እየተባባሉ ሁለቱ የሚነጋገሩት ቃላት ብሩክና ሀይሚስ ልጁን ለማሳመን ሄኖክን ለማሳመን ለሁለት ያጣደፉት ግን እንዳይሰራላት ሄኖክ ደግሞ ከብሩክ ጋር ተባብሮ ሌላ ቀን ይመጡላታል ብዬን ማስበ ፎክሮባታል። ያው እሷም የዋዛ አይደለችም እንግዲህ እሷም ትዘጋጅበታለች። እንደውም አሁን አሁን እኮ ነው ሃይሚዬ እየቀነሰች የመጣችው እንጂ የፕራንክ ንጉስ አይደለች እሷም ተዘጋጅታ ትመጣልሃለች ብቻ ደስ ይላል ስቃችሁ ስለመጣችሁ ስቃችሁ ስለሄዳችሁ ስላዝናናችሁን ደስ ይላል እኔ ግን ትላንትናም አልሰራሁበትም አንድ ነገር የከነከነኝ ነገር ያየሁት ነገር አለ በጣም ያሰብኩበት እንግዲህ ድራማ እየሰራ ይሁን አላውቅም አላዛርም ማለት ነው አላዛር እና እንሱ ሲገናኙ በጣም ነው ደስ ያለኝ እናት የአላዛርን እናት በጣም ያደነኳት በእውነት በጣም ያደነኳት ለልጇ ይሄን ያህል ዋጋ ከፍታ ከሀገር ቤት ድረስ ከሀገሯ ድረስ እሱን ተከትላ መጥታ አዲስ አበባ ድረስ ምንድን ነው ልጅ ከማነው ጋር የሚሰራው? ምን ማድረግ አለብኝ? ዝም ብዬ እንደዚህ እንደተጎዳ ጥየዋል? ሄድም ሄድን ብላ ነገሮችን ሁሉ አስተካከላ። ከዚች ጥሩ ልጅ ነች፣ እኔ ደስ ትነኛል። ልጅ ትንሱ የምትባለው ልጅ ስነስርዓት ያላት፣ በጣም ጨዋ ልጅ፣ ቅመም የሆነች ልጅ። እኔ እንደውም እንደ እንትና ነው የምትመስለኝ። አስተሳሰቧን ሳየው በጣም የእኛን ቅመም ሀይምዬ ነው የምትመስለኝ እና ከዚህ ልጅ ጋር ተገናኝተው ጥሩ ስራ ጀምረው እኔም ደስ ብሎኝ ብዙ ጊዜ እየገባሁ እንደውም አስተያየት እሰጣቸዋለሁ። በጣም ደስ የሚሉ ልጆች ልጆች ናቸው። እሱም ጥሩ አስተሳሰብ ያለው ለሴት ክብር ያለው መልካም ሰው ነው። ይችም ልጅ ሳያት አነጋገሯም፣ ለዛም ደስ ይላል ብዬ ብዙ ጊዜ እንደውም እደግፋቸዋለሁ። እና እኔ ትላንትና ያየሁት ቪዲዮ ግን አላዛር አልቸኮልም፣ ቸኮል ፍቅርም ከሆነ ወይም ድራማ ነው፣ ድራማ ሊያሳዩን ይመስለኛል። እውነተኛ አልመሰለኝም። ዛሬ ግን አላየዋቸውም። ይቅርታ አድርጉልኝ የዛሬን አላየሁም አልተመቸኝም፣ አላየሁም። እስታሁን ሰዓት ድረስ ይህን ስተምሰራ ያው ይህንን ቪዲዮ ምለቀው ቆይቼ ነው አሁን አዘጋጀው ሌላ የምሄድበት ነገር ስላለኝ አሁን አልለቀውም፣ ትንሽ ቆይቼ ነው የምለቀው። ግን ያየሁት ነገር እውነት ከሆነ ግን ይህን ፍቅር ከመቀራረባቸው የተነሳ ፍቅር ሊይዝ ይችላል። ግን ፈጠነብኝ። ከተገናኙ አንድ ወር ሞላቸው፣ ሁለት ወር ያላቀ እኔ እንግዲህ የሆነ ትንሽ ጊዜ ነው የመሰለኝና በዚህ ጊዜ ውስጥ ፍቅር መሆኑን አረጋግጧል። እንደ ሰው ፍቅር ይዞኛል ብሎ የመጣው እንደገና ደግሞ እንትን ውስጥ ሁሉ ሊገባ ወንዙ ውስጥ መሀል ሜዳ ላይ እንትን መሀል ወንዙ እንትን ማ ነው የመርከቡ ነው ማ በጀልባው እያያዘን ሲሄድ መሀል ላይ ሲደርስ ነው ምን ነገራት ብለዋል። ይሄ ነገር ምን አስታወሰኝ? ሄሉ አንድ ቀን ሄሉ አርባ ምንጭ ማ ነው እንዳልክን ፕራንክ ልታደርገው አርግዣለሁ ብላ ፕራንክ ልታደርገው በጀልባ ሄዱና ልክ መሃሉ ጋር ሲደርስ ነው ያስደነገጠችው። ልክ እንደዛ አይነት ነው ያደረገው አላዛርም። እና ወቅቱን የጠበቀ ጥያቄ ነው ብዬ አላምንም። አላዛር ያንሳታል አልልም። ሁለቱም ደስ የሚሉ በጣም ጨዋዎች ናቸው። ግን ለፍቅር ጊዜ ያስፈልጋል። ይሄ ፍቅር ይሁን ስሜታዊ ይሁን ምን ይሁን ስሜት ይሁን አልታወቀም። ወቅቱን የጠበቀም ጥያቄ ነው ብዬ አላምንበት። ምክንያቱም ገና ተገናኝተው መስራት ላይ ያሉ ልጆች ናቸው እዛ ላይ ልጅቷ መደገፍ ያለባት ልጅ ነች። በእውነት በጣም ነው የምታሳዝነኝ። ምክንያቱም ታሪኳን ከእሱ ጋር ሲያወሩ እንደሰማሁት ከሆነ ትምህርት ልትማር የዩኒቨርሲቲ ዕድል አጋጥሟት ሄዳ፣ ግን ቤተሰቦቼን መርዳት አለብኝ ብላ ትምህርቷን እንደማቋርጣ እንደገና ተመልሳ የመጣች ልጅ ነች እና ይች ልጅ ብዙ ዓላማ ያላት ልጅ ነች። እኔ እንጃ፣ እኔም ብቻ ይሄ ድራማ ነው ብዬ ነው የማስበው። አሁን የሆነ ሊያሳዩን የፈለገ ነገር ይኖራል። ድራማ ነው ብዬ ነው የማስበው ይሄንን ጉዳይ ወቅቱን አልጠበቀም ብዬ ነው የምለው። ፍቅር ይይዛል ምንም ችግር የለም። የምትፈቅር ልጅ ነች፣ የምትወደድ ልጅ ነች። እንደውም እኔ ብዙ ነገር አሳልፍ ያለው ብዙ ሰዎችን አልተቀበልኩም፣ ታውቃለህ የውስጤን። እንዴት በዚህ ሰዓት እንደዚህ አይነት ጥያቄ አቀረብካለች? ምንም ችግር የለውም። ግን ትንሽ ቢቆዩ፣ ትንሽ ጊዜ አብረው ቢያሳልፉ፣ ከዛ በኋላ ጥያቄውን ከሆነ ትክክለኛ ስሜት ከሆነ ያለው እኔ አላዛርዬ ፈጠነ ነው የምለው። እኔ ሁለቱንም በጣም ነው የምወዳቸው፣ ደስ ይሉኛል። እከታተላቸዋለሁ በደንብ በጣም አላዘር እናቱን የሚወድ እናቱን የሚያከብር ልጅ ነው። በቃ ለሴት ልጅ ክብር ያለው ሰው ስለሆነ በጣም አከብረዋለሁ፣ በጣም እመለከተዋለሁ። እኔ እንደዚህ እንደዚህ አይነት ሰዎች ደስ ይሉኛል። እና አትገባውም፣ አይገባትም ወይ ሌላ ነገር ሳይሆን ጊዜውን አልጠበቅም። አሁን መጠየቅ የለበትም ፍቅርም ቢሆን መቆየት አለበት። መች ቆዩ? መች ብዙ ጊዜ ጊዜዎችን አሳለፉ አብረው እና እኔ ትናንትና ወንዝ ሊገባ ሲል ወይ ፕራንክ መሆን አለበት ወይ ደግሞ ድራማ ሊሰሩ ሁለቱ ተመካክረው መሆን አለበት። እኔ ያላመንኳቸውም ግን ትክክለኛ ነገር ከሆነ ግን ትክክለኛው ጊዜ አይደለም የሚለውን ሀሳብ በትንሹ ለመስጠት ነው። እኔ ስለምወዳቸው ነው። እንደነ ሀይምዬ ይከታተለዋለ እሱ እከታተላቸዋለሁ እነሱ ልጆች ለምን ሁለቱም ስርዓታቸው ደስ ስለሚለኝ አስተያየትም እየገባው አንዳንዴ እሰጣቸዋለሁ ለዛ ነው እና የእናትየውንም ስለማደንቃት እኔም የወንድ ልጆች እናት ስለሆንኩኝ፣ ለዛ ነው። በተረፈ ሰላም ሁኑልኝ የወዶች ወዶች ባለችን ሰዓትችን ላውራ እንዳልጠፋ ብዬ ነው። ሰላም ሁኑልኝ። ሁላችሁንም ወዳችኋለሁ። ተባረኩ።